ትጓጓና ምራቅ ይሞላል አፍ። እኔ ብታምኑም ባታምኑም አንድ ጓደኛችን እዚህ ስንት አመት ሆነዋል፣ ከሞተ ሙተዋል። ምን ተገኘ መሰላችሁ? እዚህ ጎረሮው ላይ በጣም አመመውና ሆስፒታል ሄደ። ዶክተሮቹ ምን አሉት? ነቀርሳ ካንሰር ያዘህ እዚህ። ጠይብ ምንድን ነው ችግሩ? ችግሩ እንግዲህ ይህን ኦፕሬሽን አድርገን በእንትን በኤሌክትሪክ ማቃጠል አለብን። ምን ታቃጥላላችሁ? ይህን ካንሰር እዚህ ያለው ማቃጠል አለብን አሉ። እሺ ብሎ ገባ። ሌላ እንትን ያለው በጣም ተሰቃይተዋል። አሁን ዶክተሮቹ ሜዲካል ምስቴክ የሚባለው አይደለ እንትኑ ጣ ጥቢ የሚባለው ገቡና ኦፐሬሽን ሲያደርጉ ያ ኦፐሬሽን ያደረገው ሰው ሌዘርና እሳት ሰንዝሮ ጎረሮውን ሲያቃጥል፣ ምን አቃጠለ? ያችን ኪስ፣ ያችን ምራቅ የምትተፋ ኪስ እሷን አቃጠላት። ሰውየው ድኛ አለሁ ብሎ ከህክምናው ሲወጣ ለካ ምራቁ የለም ተቃጠለ። ሲቃጠል አንዲት ጠብታ እንትን የለም። ምን አለ ዶክተሮቹ፣ ኤቭሪ ዋን ሚኒት ኦር ቱ ሚኒትስ ውሃ መጠጣት አለበት ሌየት ያስገባ ውሃው እንሻላ ብሎ ጉመጥምጦ ቱፍ ማለት አለበት። አለበዚያ እሳት ይቃጠላል። ለመናገር አይችልም፣ ለመብላት አይችልም። ወላ ከእኛ ጋር ሶስት ዓመት ነው ሁለት ዓመት ተቀምጦ እንትኑ ሙያ ውሃ ይዞ ነው የሚሄደው። ሁሉ ጊዜ ባለበት ቦታ ይላል። ለመናገር አይችልም። እሳት እሳት ነው የገባ። ምራቁ የለም። ይች ምራቅ አሁን እዚህ ሰቨን ቢሊየን ሰው ያለው በአለም ስለዚህ ምራቅ አስቦ ያውቃል ላ እሷ ብትደርቅ ትደርቃለህ አንተ። እና ከዛ በኋላ ሌላ መፍትሄ የለም አሉት። ትንሽ ቆይቶ ሞተ። ይህ ታሪክ አይደለም፣ ከእኔ ጋር የነበረው ጓደኛችን ጎረቤታችን ነው። አሁን አንተ አስብና ምግብ ሲቀረብ እንዴት ትጓጓለህ። ምራቁ ይጀምራል ለመትፋት ከዛ በኋላ ደግሞ ከዛ በላይ የሚገርመኝ ነገር አለ። በአፋችን ምንድን ነው ታውቃላችሁ? ምላሳችን ምላስ ምግብ ትሞላልና በአፍህ እሷ ነው ምታማስለው፣ ታማስላለች። እሷ ደግሞ በሁለት ሴፍ ነው ያለችው፣ በሁለት ጥርስ እንደዚህ ተነክሳ አታውቅም። ምላሱ ነክሶ ቆርጠዋል የሚል ሰምታችሁ ታውቃላችሁ? ይህ ሁሉ አጥንት ስጋ በየአይነቱ ዳቦ በየአይነቱ ምግብ እየቆራጠመች እየጨፈለቀች ምላስዋ ተነክታ አታቅም። ለምን ማቴማቲካሊ አስቀመጣት አላህ ስን ታላ ጥርስ እንደማይነክሳት እንደማይቆርጣት። አላሁ አክበር፣ አላሁ አክበር በሉ ወንድሞች። ወላሂ አላሁ አክበር። እና በደንብ ስትበላ እሷዋ ታማስላለች። እሷ ግን ተቆርጣ አታቅም። አይገርምም? ወንድሞች፣ ጠይብ ተገርመን ምንድን ነው ነቁል አላሁመ፣ ያ ረቡ፣ ከአንተ በላይ የለም አንተ ነህ ፈጣሪ። የእውነት በጣም ነው የሚያሳዝነው፣ በጣም ነው ወዴት እየሄድን እንደሆነ አላቅም። አሁን እንግዲህ እች ልጅ ቁርአንን እየቀዳደደች እንዲህ በፊት ለፊታችን እያሳየች ነው። እንግዲህ እንደው ላላህ ብላችሁ ሼር አድርጋችሁ እች ልጅ ለህግ እንድትቀርብ አድርጉልን። እንደው ሳውዲ ከሆነች እኔ ራሴ ነኝ አሳልፌ ለሹርጣ መሰጣት። ብቻ የምታውቋት ሰዎች ካላችሁ በውስጥ አግኙኝ። እና ለአላህ ብላችሁ ሼር አድርጉ። ይች ልጅ ለህግ መቅረብ አለባት። እኔ ዛሬ ብቻ ሁለት ቪዲዮ ፖስቻለሁ፣ አንድ መጽሐፍ ቅዱስ እያቃጠለ ያለ ና፣ አንድ ደግሞ ቁርአንን ሽንት ቤት አድርጋ ያለች ልጅ ሁለት ቪዲዮ ፖስት ች አለሁ። እነዚህ ሰዎች ማብቂያ የላቸውም። ለህግ አሳልፈን መቀጣጫ ካላረግና